ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እንግዲህ ማለት ነው ሀይሚና ብሩኬ የሆነን ለመናገር መነቋቁር ነው እየያዙት ማለት ነው። እሱም መነቋቁር ምን እንደሆነ ታውቃላችሁ። አሁን ሁለቱም እንግዲህ ያችን ፍቅረኛ ናት፣ እኔም ህይወት አዲስ ጀምሬያለሁ፣ እኔም አዲስ ህይወት ጀምሬያለሁ እያሉ ሁለቱም እየተጣሉ ነው የመጡት ማለት ነው። ነገር ግን ማለት ነው በዚህ መሀል መናገር የምፈልገው ሀይሚ እንግዲህ፣ እኔ እየበሰለ ነገር ነው እያመጣሁት፣ እንደናንተ ጥሪ አይደለም እያመጣሁት ያለችው ፓርት ምንዶ ታውቃላችሁ? ከትላንትና ነው፣ ከትላንት ጀምሮ ቲክቶክ ላይ ቅዱስና ሀይሚን እያቀነባበሩ ነበረ። ያ ማለት ኦዲንስ በደንብ ካበሰሉት በኋላ ነው እኔ እያመጣሁት ማለት ፈልጋ ነው። ነገር ግን ማንም ሰው ሰው ባለው ነገር አትመሩ፣ ብሩኬም ሆነ ሀይሚ ሁለታችሁም ማለት ነው ለህይወታችሁ ስጉ። ገባሽ አይደለ ሀይሚ? አሁን ቅዱስ የሱ ፍቅረኛ ወ ልትኖር ትችላለች። ፍቅረኛን እንዴት አንቺ ከአንቺ ጋር ይሰራል ብላ ብትመጣስ? ምክንያቱም ሀይሚ አንቺ ኦዴን ስላቀነባበረው ወይም ደሞ አንቺ ማታቂ ወይም ደሞ እንደዚህ ሊሆን አንድ ቀን እንኳን አይተንሽ አናቅም፣ ከእሱ ጋር ማለት ነው። ምክንያቱም ከሆነ እንዴት ልበልሽ የሆነ ፕሮግራም ላይ ተገናኝታችሁ ሊሆን ይችላል፣ ወይም ደግሞ እንደዚህ ፎቶ ስትለቂ እሱም ሲለቅ እንደዚህ ላይክ ልትደራረጉ ትችያለሽ። ነገር ግን ተጠንቀቂ፣ ማታውቂ ሰው ጋር እንድትመጪ አልፈልግም። ገባሽ አደለ? ምክንያቱም የሆነ ነገር ሊያደርጉብሽ ይችላሉ። ሌላኛው ደግሞ ማለት ነው ልጁ በደንብ የሆነ ነገር እንኳን ትንሽ መሰልጠን አለበት። ካሜራ ላይ ምንም ነገር ማውራት አይችልም፣ ምንም ነገር ማለት ነው። ስለዚህ ማለት እንደ እኔ እንንጃ፣ ሀይሚ ይቅርታ አርግልኛ ለአንቺ የሚመጥንሽ ሰው አደለም። የሆነ ለመናገር አንቺና ብሩኬ ናቸው አንድ ላይ የምታምሩት። ብሩኬም ካንካላንጂ ምንም አያምርም። አንቺም ያለ ብሩኬ አታምሪም። ሁለታችሁም ናችሁ የምታምሩት። በዛ ላይ ደግሞ በጣም ትናደዳላችሁ። ሀይሚ የእውነት ከልቧ ብሩኬን እንደምታፈቅር በደንብ ነው የሚያሳየው ማለት ነው። ምክንያቱም ብሩኬ ከሌላ ሴት ጋር ስታይ በጣም ነው የምትናደደው። ሴቶች ምንወደው ሰው ጋር ሌላ ሰው ሲሆን ወይም ደግሞ ሌላ ሴት ጋር ሲመጣ በጣም ነው የምንናደደው፣ በጣም ነው የምንቀናው ማለት ነው። ሀይሚም እንደዛ ነው። የምር ብዙ አያስታውቅባትም እንጂ በጣም ነው የተናደደችው፣ በጣም ማለት ነው። ምክንያቱም ብሩኬ ጋር በደንብ ነው የሚዋደዱት ሁለቱም ማለት ነው። ግን ብሩኬም እንደዛው ደግሞ ያቺን ወዷት አይደለም። ታውቃላችሁ ከሰው ጋር መሰራታ እናቃታለን ልጅቷ። ነገር ግን ሀይሚን ለማናደር ነው ይዟት የመጣው ማለት ነው። ስለዚህ ያም ሆነ ይህ ማለት ነው እናንተ ሀይሚና ብሩኬ ማለት ነው አንድ ላይ ይታሰሩና ማለት ነው እዛው ተደባድቦ፣ ተጨቃጭቆ ነገሩን ጨርሶ ከዛ በኋላ ወይ እንትና ማነው ቤካ ወይም ደግሞ ፍጹም ሄዶ በሩን ይከፍትላቸዋል አለቀ ይሻላል እንደዛ ቢታሰሩልን ይሻላል። የምሬን። ሁለቱም በጣም ነው የሚወደዱት፣ በጣም ነው የሚጨቃጨቁት። ሁለቱም ሲገናኙ በቃ ታቃላችሁ የሆነ እንዴ ልበላችሁ ነብርና አንበሳ ታቃላችሁ። እንደዛ ነው በቃ የሚጨቃጨቁት ማለት ነው የሚባሉት። ስለዚህ ሁለቱም የሆነን ለመናገር እንጂ የሚያስታርቅ የሚያስታርቅ ሰው ጤ ይጥፋ። ሁለቱም የለነ ሀይሚ፣ በፍጹም ከእንትና ጋር አታምሪም፣ ከቅዱስ ጋር አታምሪም ፍጹም። ብሩኬም እንደዛ ማለት ነው። ሁለታችሁም አንድ ላይ ነው በቃ አትጨቃጨቁ ትናንትና በተጻጻፋችሁ መጣችሁ። የተጻጻፋችሁን ለኛ ማስረጃ አታመጡ። ዝም ብላችሁ ተጻጻፍን እንደዚህ እኮ አለችኝ እንደዚህ እኮ ሰደበችኝ እያላችሁ መጣችሁ። ለኛ በወሬ ነው የምታወሩት፣ ግን ማስረጃ ለኛ አታደርሱ። እኛ ምን እንውል በመሃል ሜዳ ይኸው ቀረን እንዴ? ምን ይሻለናል እኛ ኦዲንስ ማለት ነው። የምሬን ነው የናንተን ተስፋ እየጠበቅን ነገ ይታረቃሉ፣ ከነገ ላይ ይታረቃሉ እያለን፣ እናንተ በኢንስታግራም በቴሌግራም የተጻጻፋችሁን ማታኮ አስፈራራችኝ ማታኮ ተደበደብኩ እያላችሁ ትመጣላችሁ። እኛ ሽምን ተሻለን እንዴ በዛ ላይ ደግሞ ማለት ነው፣ ዝናብ ነው። ኢትዮጵያ ውስጥ በጣም እየዘነበ ነው። ትላንት ራሱ ጎርፍ ነው የዘነበው። ዛሬም እንደዛ ዘንቦ ማለት ነው። ነገር ግን የለበሳችሁትን ውስቲ ሀይሚ ደግሞ ማን እንዳበላሻት አላቅም። አለባበሷን ጨራሽ የሆነ እንጃ በቃ የሆነ ሰው ይኸው እንትን እያለ ነው በቃ የሆነ ሰው ታያለች። ሀይሚ የእውነት እኔ እንንጃ አላቅም፣ ይቅርታ አድርግልኝ። አለባበስሽ ላይ ልናገር አልፈልግም። መብትሽ ነው፣ የፈለግሽው መልበስ መብትሽ ነው። ግን እንደ እህት ደግሞ አሁን ቢያንስ እኛ ሀበሾች ምንድ ታውቃላችሁ? የከረምት ጊዜ የከረምት ልብስ አናቅ፣ በጋ ጊዜ የበጋ ልብስ አናቅ። ሶ ካሜራ ፊት ነው ለነገሩ፣ ዝንጥ ብላችሁ መቅረብ አለባችሁ፣ ግድ ነው። ግን ሀይሚ በዚህ ልክ ደግሞ ገላሽን አትገልጭ ማለት ነው። የእውነት እንዳይወት ነው የምናገረው። ምክንያቱም ሩታም እንደዚህ እንትን ብላ ስትመጣ በደንብ ነው የወቀጥናት። ከዛ በኋላ አስተካክላለሁ ብላ ኮሜንት ላይ መለሰች ማለት ነው። ስለዚህ ሀይሚን የምንወዳት ከሆነ እንነግራታለን፣ ትስተካከላለች። ግን ሀይሚ ጀግና አለባበስ ያምራል። ካናት በዚሁ ነው የምትቀጥለው የምሬ ነው ሀይሚ ልብስሽን አስተካኪ የኔ ቆንጆ ማለት ነው። አውቃለሁ እንደማያገባኝ አለባበስሽ ላይ ነገር ግን እንደ እህት እንደ ኦዲንስ አንድ ኦዲንስ እንደ መወድሽ አንድ ኦዲንስ ልንገርሽ ልብስሽን ትንሽ አስተካኪ። ምክንያቱም በጣም ብርድ ነው አሁን ማለት ነው። በዛ ላይ እንደዚህ ደረትሽ እስከ ጡት ድረስ ተከፍቶ በጣም ብርድ ነው። ዝናብ እየዘነበ ነው። እንዴት ማለት ካሜራ ፊት ለፊትም ቢሆን አሉ እኮ ልብሶች አይደል፣ እንደ ለካሜራ የሚሆን አትዘንጪ እያልኩሽ አይደለም። ነገር ግን አንደኛ ለከረምት የሚሆን ልብስ አይደለም። ሁለተኛ ደግሞ ገና ትንሽ ነሽ፣ ጩጬ ነሽ። ግን በዚህ እድሜሽ ደግሞ እንደዚህ መሆን የለብሽም። ሩታም እንደዚህ አንዴ ለብሰ የምር በጣም ነው የወቀጥናት። እንደውም ፒንክ ቀሚስ ጉርድ በጣም አጭ ለብሰ ማለት ነው። ስለዚህ ሀይሚ ላንቺ መልስ የሚመልስ ወይ እንደውም ላንቺ የሚመክርሽ አንቺ የሚወድሽ ሰው ነው። ነገር ግን አንቺ ስታረግ ጎበዝ እንደዚህ ልበሽ የሚልሽ ደግሞ አያገባኝም፣ አውቃለሁ ቲክቶክ ላይም የሆነ መልስ መልሰሽ አይቻለሁ። ግን አያገባኝም አውቃለሁ፣ ግን ብታስተካክ ብዬ አስተያየት መስጠት ስለፈለኩ ነው። በተረፈ ሰላማችሁ ይብዛልኝ። ሀይሚና ብሩኬ እንግዲህ እየተጨቃጨቁ እየሄዱ ነው። ዋይ ሰላማችሁ ይብዛልኝ።